ምናልባትም እንደ ልቤ መንቀሳቀስ ብችል ክፋቴ ሊቀጥል ይችላል። አቅም ስለሌለኝ አይመስልሽም? በጭራሽ ራሳችንን ብናዳምስ ሰውነታችን ብቅ ማለቱ አይ፣ የምታወቂው ሲቸግረው ሳይሆን ሲደላው። እኔ አሁን የምታየኝን በአንቴሮ ነኝ ብዬ ማሰብ አልችልም። አቅም ስላጣ እርዳታ ስላስፈለግ አይደለም ሰው ይሆንከ፣ እና አባቴ ወጣትነትን ከሀብት ጋር የሰጠው ሰው ነበረ። በዙሪያውን ብዙ ሰዎች ነበሩ። እድሜ ላቱ ጎበ ነው ህይወቱ ተቀየረ፣ እጁም ባዶ ሆኑ። በወጣትነታቸው ከእናቴ ጋር ችግር ላይ ወደቁ። አጠገባቸው ያሉ ሰዎች በሙሉ ራቋቸው፣ አንዳንዶቹም በነገር ያጠቋቸው ጀመር። መከዳት ከባድ ነው ያማል አይደል? በጣም አባቴ የወደቀ ዛፍ ምሳሪ ይበዛበታል ነበር። እኔ ደግሞ ከምሳሮች ውስጥ አንዱ አሉ ነው። አሁን ገንዘቡ ያስፈልገኛል። ቶሎ ብላ አስገባልኝ እኔም ሆንኩኝ ሮዛ ትራንስፈር ያደረግልንን ገንዘብ ቶሎ አስገባል። ባንቴሮን በአንድ ወቅት በተቀነባበረበት ሴራ ጉዳት እንዲደርስበት ሆኖ ሶፋ ላይ ተቀምጦ መዋል ማደር ከጀመረ ሰንበት በትብሏል። ዛሬ ላይ እዛ ሶፋ ሆኖ የሚመገበው ምግብ እንዲሰጡት ይጠይቃል። ሮዛ ቆንጆ በጣም የሚያምር ምግብ ተዘጋጅቶልሃል ጠብቅ አለችው። በመርዝ ቀመማ ሮንን ለመግደል ቀን እያቀደችለት ነበረ። ይህ ቀን ሰዓቱ ደርስና ዛሬ ላይ አስተካክላ ልትመግበውም ጠረጴዛ ላይ እንድታስቀምጥ ብሎል እንጅየዋና ትንሿ መልካምና ልበቀና የሆነችው ሉሊት እንድታቀርብ ተጋብዛለች። ሉሊትን አብዝታ ትጥላታለች። ሮዛ በቅናት የመነጭ አልሽ ካለቻት ሰንበት በት ትብላለች። እዛ ቤት የምታስወጣበትን በብዙ መንገድ እየጣረች ነው። ልትጎዳትም እየፈለገች ነው። ዴቭ ሉሊትን እንዳትጎዳ በብዙ ጥበቃ እያደረገላት እዚህ ላይ ቆይታለች። ታዲያ በመርዝ እንደተቀመመ ያላወቀችው ሉሊት ወስዳ ጠረጴዛ ላይ ያስቀመጠችው ይህ ከወደ ውጭ እየተከለፈለፈ ከማድ ላይ ይከሰታል። አብሮ ሊመገብ ስለነበረ ይህኔ ሮዛ መደነባበር ትጀምራለች። ሉሊት ውሀውን ጠረጴዛ በብርጭቆ አስቀመጠችው። ሆኖም ይህንን ብርጭቆ እንዲሰበርና ቤተሰቡ የትርምስ ቀጠና እንዲሆን ነገሮችን አመቻቸች። ሮዛ ከኋላዋ መታ ነበረ ብርጭቆ እንዲወድቅ ሉሊት ላይ ጥረት ያደረገችው። ሆኖም ይህ ብርጭቆ መሬት ላይ ወርዶም ይከሰክሳል። እኔ ሮዛ በጩኸት ማሽር ታቀልጥ ገብታለች በቃ የተባከነው አንድ ሳህን ምግብ ነው የራሱ ጉዳይ ምንድን ነው እንደዚህ የሚያንቀሸቅሽ ተረጋጊ ይላታል መልካም ልብ ያለው ዴብ ዛ እያደረገችውን ታውቃለች እና መንቀጭቀጭ ትጀምራለች። አባዬ ሲተርት ምን ይላል መሰለህ መርዙ ይላል። የእርሷ ቤተሰቦች በድህነት ማቀውን ያደጉት ከቆሻሻ እየለቀሙ ይበላሉ። እርሷ ግን በክብር የተቀመጠን ማድ እንዲህ እንዲበላሽ አደረገችዋለች። ተንጨረጨረች። ስብም በቃቴን፣ ከዚህ በኋላ ምንም ነገር አፍሽን እንዳትከፍች በማለት ሮዛን ተናግሮ ወደ ውስጥ ትንሿን ቆንጅየዋን ሉሊትን ይዟት ይገባል። ይህኔ ሉሊት እያለቀሰች ነበረ። በቃቴው ሮዛ ይህ ማንነቷ የእርሷ አልነበረም። ድሮ የማውቃት ሮዛ በጣም በስንት እጥፍ ተቀይራለች። ድሮ ለስላሳ አስተዋይና ምስኪኖች የምታስብ ቅልብ ያላት ነበረች። አሁን ላይ ግን ያ በተቃራኒ ሆኖ ተመልክቻለሁ። ከእንግዲህ ምን ይደረጋል? ሮዛን ለመቀየር ከቻለን ለመቀየር እንሞክራለን እያለም ከራሱ ጋራ በሀሳቡ ጭለጥ ብሏል። ብዙ የተቀመመለትና ያንን በልቶ እንዲሞት የታሰበለት ባንቴሮን ደግሞ ይህንን ምግብማ በቃ መርዘሻል ማለት ነው፣ አልበላም ይላታል። ምክንያቱም መርዝ እንደተቀመመ ራሷ ስትወላበድ በአባቷ ተረት አመካኝታ ለመናገር ተገድዳለችና እኔ የነበረ ባንቴሮን የተመረዘ ምግብ እንደሆነ መጠራጠር የጀመረው ሁሊት የሮዛ ጸባይ በጣም እንደ ሰለቻትና ከቀን ቀን እየባሰባት እንደመጣ ከዛ ቤት በምን አይነት ሁኔታ ለመቀጠል እንደምትችልም ለወንድሟ አካፈለችው። ዴቭ ግን አይዞች ትችያለሽ፣ ወደፊትም ብዙ ፈተናዎች ይጠብቁሻል፣ ትንሿዬ፣ የኔ ብርቱ፣ አሁንም ጀግናነሽ እና በርችሌ በማለት ማበረታታት ይህኔ ትንሿ ቆንጅ የዋሉሌትም አሚን ብላ ተቀበለችው። ኢንቴሮን አሁን ላይ ሮዛ እየከፋችበት የመጣችበትና እሱን ለመግደል ቆርጣ የተነሳችበት ጉዳይ ምን ሊሆን ይችላል። ሰዓት ሽናንቺ የምትበሉት አታችሁ ፍግም ልትሉ ስትሉ እኔ እንደ ደረስኩላችሁ ማስታወስ ያቅትሻል ይላታል። ወይኔ መርዞ አለ በመርዝ ልትመርዘው እንደ ነበረ እያሰበ ይሄኔ ምን ማለትህ ነው አለችው። ባትሽ በፍጹም እንዲህ ብሎ ተርቶ አያውቅም ይልቁን ሳንች ልትገልኝ ስላሰብሽ እንጂ ይላታል። እርሷም ምን አይነት አማርኛ ነው እየተናገርክ ያለኸው አለች፣ ወደ አጠገቡን ተጠጋች። አሁንም እኮ ሙታሃል የቆሙት ነህ አለችው። ራሷ በተቀነባበረ ሴራ ጉዳት እንዲደርስበት እና መንቀሳቀስ የማይችልበት ደረጃ ደርሶ ሶፋ ላይ መዋል ማደር ከጀመረ ሰንበት በት ብሏል። ይህንን አጋጣሚ ግን እርሷ ከሞት ጋር አወዳደረችው። የብም ሮዛን ሉሊት ላይ ለምንድነው በዚህ ልክ የምትጎጃት ምን ሳደረገችሽ? ለምን በጥላች አይነት ትመለከቻታለች እያለም ሮዛን እየው ቅሳት ነበረ። ለአንዲት ጋለሞታ ብለህ እኔን እንዴት ባለቤትህን በዚህ ልክ ታዋርደኛለህ? እያለች ማመነጫ ጠቀችው። ማታርፊ ከሆነ መቼም አልፋታሽም፣ በማለትም ትቷት ይወጣል። ይህኔ ሮዛ ብቻዋን ማውራት ትጀምራለች። ድሮ የነበረችውን ሮዛ ቀብራ ችኋታል ና መቼም አታገኛትም ከእንግዲህ በኋላ እናንተ ቀስቅሳችሁ አራስ ነበር የሆነችው ሮዛ ተከስታለች። ከዚህ በኋላ መቼም ሲያምራችሁ ይቀራል። እያለችም ብቻዋን ከመኝታ ክፍል ቁጭ ብላ እይዛተች ነበር። መልካም ልብን የታደለችው ሉሊትም ወደ ባንቴሮን በሜዳ አንዳንድ ጨዋታዎችን እያጫወተቻቸው ነው። በተለይ ከቤተሰቦቿ ችን ታሪክ ያየችውን እውነት ስትነግረው ነበር። ማለትም እድሜ ለጎበና ቴን ህይወት ባያመሳቅለው ኑሮ እጅግ በጣም ሀብታም የሚባል ሰው ነበር፣ ላግን ብዙ ነገሮች ተደራረቡበትና እንዲወድቅ ተደረገ። አባዬም የወደቀ ግንድ ምሳር ይበዛለታል። ይላል። ግን ከነሱ ወገን መሆን አልፈልግም ትላለች አስተዋይዋ። በእሷ ንግግር እየተደመመና ምን ያህል መልካም ልብ እንዳላትም እጅግ በጣም እየተደነቀባት ነበረ ባንቴሮን። ሮዛ ለእናቷ በመደወል ምን ያህል አጣብቂኝ ውስጥ እንደገባችና ክፋቷ እየታወቀባት ስለመጣ ዴቨን ቢሆን በጭራሽ ሊራራላት እንዳልቻለና ነገሮች እጅግ አስቸጋሪ እንደሆኑባትም እየነገረቻት ነው። ታዲያ የመፍትሄ አካል ያለችውም እርሷ ወደዚህ ቦታ መጣ አብረው የሚያደርጉትን ነገር መጋፈጥ እንዳለባቸውም ነግራታለች። ካለበለዛ እጅግ በጣም አደጋ ውስጥ ነኝ በማለት ለእናቷም ነገረቻት። እናቷም በሮዛ ሀሳብ ሳትስማማ አልቀረችም። ሮዛ ባለቤቷ ከስራ ውሎ ሲመጣ ወደ ሆኑ በነገር ጠመደችው። በጣም ብዙ ገንዘብ እንደሚያስፈልጋትና አሁን መስጠት እንዳለበት አስገደደችው። ያን ሁሉ ገንዘብ ሰጥቼሻለሁ የት አደረሹ ይላታል። እርሷም የት አደርሰዋለሁኝ ቤትና ሁለት አንበጦች ቤት እንዳሉ ረሳሁ እንዴ! ማለትም ባንቴሮንና ሉሊትን መሆኑ ነው። እዚህ አይነት ቃላት በመጠቀሟም እጅግ በጣም ተናደደባት። እሺ ምን ያህል ነው የሚሰጡሽ? ይላታል። ያለህም በሙሉ በማለት አፋጠጠችው። እንግዳ ውስ እስካሁን እየሰጠሁሽን ገንዘብ የት የት እንዳደረሽውም አፍሰርታ እንድታስረክበውም ጠይቋት፣ ትቷት ክፍሏ ለቁ ይወጣል። ፊት የባንቴሮንን እግር ማሳጅ እያደረገችለት ነው ይህን ያህል መልካምነትሽ ከምን የመነጨ ነው? ከቃል በላይ ሆነሽብኛል፣ እያለም ይጠይቃታል። እኔ ከሰዎች የተለየ ሁኝ አይደለውም። ላንተ የማደርገው ለአባቴ የማደርገው ነገር ነበረ፣ እያለችም ነገረችው። ያደረግሽልኝ ነገር ውለታሽን እንዲህ በቀላል ለመግለጽ እንኳን በጣም ከባድ ነው፣ ግን አንድ ነገር ማድረግ ነው። ቴሮን ከራሱ ጋር የሉሊት መልካምነት ከአእምሮ በላይ ስለሆነበትም እያስባት ነበር። የጀመረው የማስታወቂያ ስራ ቅድሚያ በሚዲያ ስለተበተነበት ዋጋ እንዳጣበትና ምን ያህል ውጤታማ እንደሚሆን እያሳሰበውም ይመስላል። ታዲያ እስከ መጨረሻው ድረስ እንሟገታለን፣ ለማንኛውም እጅ መስጠት የለም ማለትም እየተበሰጫጭ ነበረ። እቷን ያዞረችበት በአንቴሮን ለጓደኛው በአንድ ወቅት ወዳጆች ሆነው የሰጠውን ገንዘብ እንዲልክለት ቢጠይቀውን በጭራሽ ብሎታል። እስከ መጨረሻም እንደሁም እንደሌለበት ክዶት ነበረ ስልኩን የዘጋው። ፖለቲካ ማለት ነው ወይኒ፣ ባንቴሮን እያለ አለቀሰ፣ በጣም በሚያሳዝን ሁኔታ። ሉሊት ስራዋን ሰራርታ ጨርሳ የጠዋቷን ፀሐይ በር ላይ ቁጭ ብላ እየሞቀች ነው። ለሮዛ ጥሩ ምቾትን አልፈጠረላት። ምንትሰሪያለሽ አለቻት። የሚሰራ ስራ የለም፣ ለመሆኑ እዚህ ስትቀመጭ፣ ግቢና አንዳንድ ነገሮች አድርጌ በማለት ነገረቻት። እርሷም ፀሐይ የሞቀችና ስራዋን ጨርሳ ወደ ውጭ እንደወጣችም ነገረቻት። በፍጹም አይሆንም ነግቤ በማለት ማባረረቻት። ያ ከጥላቻ የመነጨ የምትናገረው ቃላት እጅግ በጣም ያሳዝን ነበረ። ምን አለ ብትነቅልልኝ ከመቼኖች ልጅ የምትወጣልኝ? እያለችም እየተማረረች ነው። ወደ እናቷ በመደወል ቀጣይ ቅዷንም እየተናገረች ነው። ይህንን ደግሞ በደንብ ልታሳካው እንደምትችል መቶ ፐርሰንት እርግጠኛ ናት። በማስተኛት እነሱን ከባድ አጣብቂኝ ውስጥ መክተት ነው ከዛ በኋላ በዴቭ የተቀመጠውን ሀብት ንብረት ወደ ራሷ ማዞር እንደሆነ ምቅዷን ትናገራለች። ይሄ ደግሞ በሚገባ ይሆናል እያለችም በራሷ ተማምናለች። ዴቭ ለባንቴሮን ልብስ ገዝቶ ጫማዎችም እንደዚሁ ይዞለት መጥቷል። ታዲያ የጠበበህን ለካውና ወደ ሱቅ ይመለሳል እያለም እየነገረው ነው። ቆይታውም እንዴት እንደነበረ ይጠይቀዋል። ይህኔ ሉሊት ካጠገቡ ተቀምጣ ህመሙን እስከ መርሳት ደረጃ እንዳደረሰችለትና ከተማ በላይ ብሩህ የሆነ አእምሮ እንዳላትም ይገልጽለታል። ዴቭም የሎሊት መልካም ልቦናና እንዲሁም አስተዋይነትም በደንብ ተረድቷት ስለነበረ እርሱን እንኳን አንተ ባትለኝም እኔ በደንብ ጠንቅቄ አውቃታለሁ በማለት ይገልጽለታል። ታዲያ የጫማው ጫማው ነገር ግን በአንቴሮንን አስገርሞታል። ምክንያቱም እግሮቹ ጫማ ከለበሱ ሰንበት በት ብለዋልና ባንቴሮን በተሰጠው ስጦታ እጅግ በጣም ተገረመ። ምክንያቱም ዴብን እያሳደደው ነበርና፣ ታዲያ ድሮ የማሳደዳቸው ሰዎች ዛሬ ከጎኔ ሆነው ሊረዱኝ የፈለጉት ለምን ይሆን? ምክንያቱ እንቆቅልሽ መቼም ሊፈታልኝ አልቻለም። እያለም ከራሱ ጋር ውዝግብ ገብቶ ሌት በዚህ እድሜዋ ብዙ ነገሮች ያስጨንቋታል፣ እያሳስቧታል፣ አእምሯንም እረፍት ነስተዋታል። ቴን ምን እየወሰደብኝ ነው? እያለች ለራሷም ጥያቄ አቅርባለች። አውቃለሁ ወታደር ነኝ ሊጠባበት የምችለው እውቀቴ ነው። ለማወቅ ደግሞ ብዙ ነገር ማድረግ ያስፈልጋል እያለችም አንዳንዱ ወደፊት ለሚገጥማት ማት ፈተናዎች እንዴት ልትወጣቸው እንደምትችልም በሀሳቧ ጭልጥ ብላለች። አውቃለሁ ከቁመቴ አንድ ስንዝር እንኳን እኔ መጨመርም መቀነስም አልችልም። እኔ ግን ምን አስጨንቅኝ እያለችም ለራሷም ቃል ገባች። ዴቭ አይሳካም ያለው በመጀመሪያ ስጋት ያደረበት ፈረንጆቹ ይመጣሉ ባሉ እንግዲህ ተዘጋጅታችሁ ጠብቁኝ። ሚዲያ እንደዛ ድብልቅ ሲል አይሳካም ብዬ ፈርቼ ነበረ፣ አሁን ግን ተሳክቷል እያለን በደስታ እየጨፈረ ነው። ሮዛንም በደስታ አቀፋት፣ ነገሩ ስለተሳካለት። ሮዛ ግን ምንም ሊደንቃት አልቻለም። ይልቁንስ ወዲያውኑ ዴቭ ይህንን ደስታ አንቴሮን ሊናገር ወደ ሳሎን ሲያቀና፣ እርሷ ግን ወዲያውኑ ከሌሎች ሰዎች ጋር እየተደዋወለች ነበረ። አሁኑኑ በሀያ ደቂቃ ውስጥ ውጪ ብለዋታል። እርሷም እሺ ጠብቆኝ እመጣለው በማለት ወዲያውኑ ቤቱን ቤቱ ለቃም ትወጣለች። ሳሎን ላይ ሶስታቸው ተቀምጠው ሮዛ ካጠገባቸው የለችምና ሮዛ የቴዳ ነው በማለት ሉሊትን እየጠየቃት ነበረ ሉሊትም የሆነ ቦታ ደርሽ መጣው ብላ ነው የሄደችው እያለች እየተናገረች ሳለ ሮዛ ክፉኛ ግንባሯን ተፈንክታ ወደ ቤት ተመልሳለች። እነዚህ ሰዎች እነ በሀያ ደቂቃ ውስጥ ድረሽ ያሏት በራሷ ላይ እጅግ አደገኛ ውሳኔ ወስነውባትም ዋን እያዘራች ነበረ የተመለሰችው ሮዛ። እነማን ደበደቧት? በሚቀጥለው ክፍል አብረን የምንከታተለው ይሆናል። ትንሿ ሙሽራ ክፍል አስራ ዘጠኝ